አንዳንዴ በሰው ትዳር እና በሰው ህይወት ውስጥ እየገባችሁ ግን የሰውን ህይወት እና ትዳር የምትበጠብጡ ሰዎች ግን በእውነት እግዚአብሔር ይፈረድባችሁ። ነው መላው በጣም የሚያሳዝን እንግዲህ በጣም ልብ በሚሰብር ሁኔታ እንግዲህ የናሂና የውብዬ ነገር ብዙ ሚዲያ እያነጋገረው ያለ፣ እንደዚህም ዘመድ አዝማድ እየተጨናነቁ ነው ያለ ማለት ነው። ውይዬ በጣም ተንበርከካ አልቅሳ ለምናለሽ በጣም ማለት ነው። የአራስነት ወጉን እንኳን ሳይነካት በጣም ብዙ ውጣውረዶችን አሳልፋለሽ። እውነት ለመናገር በጣም ነው ያሳዘነሽ። ገና እንግዲህ ሕፃን ልጅ ክርስትናዋ እንኳን ይድረስ አይድረስ እንግዲህ ገና ሰማንያ ቀን ያልሞላት አራስ ሕፃን እየተሰቃየሽ እንግዲህ ውብዬ ይገኛል። እነ ናሁም፣ እነ ሙቪዬ፣ እነ ቲጂ እንግዲህ ጨዋታቸውን ቀጥለዋል ማለት ነው። የሰውን ትዳርና ህይወት እየበጠበጥ ሰላም ሰላም። ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ ብዛት ትርፍ ይበልልኝ። በየትኛው ዓለም ክልል ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሁሉ ሰላም ነው። ሁሉ መልካም ነው። እግዚአብሔር ይመስገን። በጣም ሰላም ነው። ከኔ ያለው ሰላም ከእናንተም ሰላማችሁ ብዛት ትርፍ ይበልልኝ። ቪዲዮውን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለምታበረታቱኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በተረፈ እንግዲህ ይዤላችሁ የመጣሁት ውብዬና ናሂ ትዳር ላይ ነው። እውነት ለመናገር በጣም ልብ በሚሰብር ሁኔታ እንግዲህ ትዳራቸውና ሕይወታቸው እየተመሰቃቀለ ይገኛል ማለት ነው። እነ ውብዬ እነ ቲጂ እንግዲህ ያው ያመጡት ስራ፣ የሁለታቸው ስራ ውጤት እንግዲህ ውብዬን እንግዲህ ተስፋ አስቆርጦ ወደ ሀገር ለማስወጣት ወስናለች ማለት ነው። የቤት እቃዋን እንግዲህ ሻሸጣ እንግዲህ ዝግጅቷን ጨርሳ ሪፖርት ላይ እንግዲህ ተደርሶባታል ማለት ነው። አንዳንዴ ምን አለ መሰላችሁ ለወንዶች እንደዚህ ጨክን ያለ አረመኔ ቆራጥ እንትን ሲደረግባቸው እርምጃ በዛን ሰዓት ወይም ሰቅጠጥ ይላሉ ወይም የሆነ ነገር ያደርጋሉ ማለት ነው። እና በጣም ነው በእውነት ነው ምላችሁ አላቅም፣ ብቻ በጣም ነው ያስጠላይ፣ በጣም ነው ልቤን የሰበረው እና እንግዲህ ናሂን ተጎንብሳ ለምናው ተንበርክካ ይቅርታ እያለሽ እንግዲህ ተመለስ ወደ ቤት ይሁን በጣም ለምናዋለሽና እሱ ደግሞ እንግዲህ ትይ ትበልጠ ያለሽ እያለ ሲያጫውተው አሁንም ደግሞ በትዕቢት መንፈስና ትንሽ ርህራሄ የሌለው ልቦና እንደዛ ናሂ እንግዲህ እየተናገረ በጉልበት አትሄጂም የሚል ውሳኔ ነው እየሰጣት ያለ እሷም እንግዲህ እሄዳለሁ ብላ ልጆቿን ይዛ እንግዲህ ያው ስደት መርጣለች። በሰው ሕይወት ውስጥ ግን ገብታችሁ በእውነት በትዳርና በባልና ሚስት በልጅ እየገባችሁ የሰው ትዳር የምትበጠብጡ ሴቶች ግን በእውነት በእግዚአብሔር የልቦናችሁን መዳን ያለ እኔ እንጃ ምን እንደምላችሁ አላውቅም። በጣም ያናደዳችሁ እና እንግዲህ ደስ ይበላችሁ። ውብዬ እንግዲህ ደስ ይበልህ። ከፈለግሽም ውሽም አድርጊው ከፈለግሽም ባል አድርገው ከፈለግሽም የፈለገውን ነገር አድርጊ። ያው እንግዲህ ወይ እየጠላልሽ ሄዳልሽ ወስናለች ማለት ነው እና በእውነት እኔ እንጃ ምን የመሰለ ትዳር እንግዲህ ሲበተን ማለቱ በጣም ነው የሚያማው። አንደኛ የእግዚአብሔር ቃል እንግዲህ አስባችሁታል። በስጋው ደግሞ ተጋብቶ እንደዚህ ለማይረባ ሴት ትዳርን፣ ህይወትን መበተን ምን አይነት ህሊና ቢኖር ነው? ናሂ በእውነት አንዳንዴ መተት ነው ኳታት ነው የሚባለው። ግን መተት ይባላል። አንዳንዴ ልቦና ወደ ራስ አይመልስም። እንደ ይቅርታ ጠይቅ ሲባል እኮ አሁንም እኮ በት ቤት መንፈስ ነው የሚጠይቀው። አትሄጂም፣ በጉልበት አትሄጂም። አንድ ሰው ከተመኘ በጉልበት ማንን ማስቀረት አይችልም እና እኔ እንጃ ናሂ፣ እኔ ያለቅልህም ብቻ መጨረሻ እንትን እብደት ካልሆነች በእውነት ነው የምለው። መጨረሻ ያንተ እብደት ነው የሚሆነው። ውብዬ ደግሞ መጨረሻ ያማረ ነው የሚሆነው። ምክንያቱም በጣም ተሰቃይታለሽ በእርግዝናዋ ወልዳም እንዳራስ ወጉ እንኳን ሳትታረስ እንደወግ ሳትሆን በቃ በጣም ተሰቃይታ ነው እንግዲህ ያደረገሽው ሁሉ ውጣ ውረዶችና፣ አንተ ግን በጣም የምታሳዝነው ነው በእውነት በጣም ነው ልብ የምትሰብረው። ልቧን ሰብረሀት እንግዲህ እሷም ይኸው ልትሰደድልህ ወስናለች። ከሀገር ቤትም ወጣች፣ ወደ ሀገር ቤት ውስጥም ሄደች። እንግዲህ መቼም እንኳን እሷን ልጆች መቸም አታገኛቸው።